ስትለብስ ስልጠናውን ስትሰለጥን በውስጥ ይሄ የሚገባል ውስጥ ሼፕ የሚሆን ነገር አለ። ስለዚህ ሁልጊዜም እኛ ፖሊሶች በዘር፣ በሃይማኖት፣ በሰፈርተኝነት አናምንም። አንድ ባንዲራችንን፣ የኢትዮጵያ ባንዲራን ይዘን ለዛ መስዋዕትነት መክፈል ካለብን እስከ ጥግ እየከፈልን እንደዛም ነው። ከዚህ በፊትም እያስረከቡን ያሉት አሁንም ያሉት መክፈል ያለብንን መስዋዕት ሁሉ እየከፈልን ለህዝቡ ደህንነት ድሬዳዋ ፖሊስ በፍቅር ነው የሚታወቀው። ድሬዳዋ ነዋሪዎችን በፍቅር ነው የሚታወቁት። ያችን ፍቅር ሳትጠፋ በቃ የበኩላችንን ሁሉ ደም እየከፈልን እዛ ማስቀጠል ነው። ያ ደግሞ ደስ የሚል ነገር ዳግም ድል ነው ለእኛ ዳግም ድል ነው። ባንዲራችን ያው የእኛ መገለጫ ነው። ባይገርም ሰይፉ፣ ስለ ባንዲራ አሁን ድሬዳዋ ላይ ባንዲራ ላይ ማለት ለባንዲራ ሁሉም ሰው ከፖሊሶች ውጭ ማህበረሰብ ሁሉም ሰው ፍቅር እንዲኖረው በጣም እየተሰራ ነው ያለው።